እንግዲህ ተመልካቾቻችንን ይህንን ስልሳ ፊት ለፊት ስናሳያቸው አፕቲ ስልሳ ዓመት ሞላው እንደ ማለታቸው ሲያዩት ተደምሮ ነው፣ የሶስታችንም ተደምሮ ከዛ ለስንት ስንካፈላለን እንዴ? እኮ ምን አልባት ለሁለት እንደርስበት እንችላለን። እድሜ ጸጋ ነው። እንዲቀልዳቸው አይደል? እዛ ላይ ለመድረስ ስንት ልፋለሁ ነው እዚህ እንግዲህ ተመልካቾች ምንድን ነው ማለታቸው አይቀርም። እውነትም እንግዲህ ዛሬ ኢቲቪ ቤቱ ነው። በነገራችን ላይ በዚህ ቤት በርካታ ስራዎችን ሰርቷል። ይሄ ቤት እንግዲህ የጥበብ ጅማሮ ነው ማለት ይቻላል። በተለይ በቴሌቪዥን መስኮት ላይ የታየበት ነው። በርካታ ስራዎችን ሰርቷል። እንግዲህ ወደ መድረክ የምንጋብዘው አንጋፋው ልጅነታችን ውስጥ ትልቅ አሻራ ትዝታ ያለው ባእን ተመልካቾችን እገምቱ ቤታቸው ውስጡ ነው። አባባ ተስፌን ሲያዩ ትዝ ከሚላቸው ካራክተር መካከል የቱ ነው? ለምሳሌ አሁን ቼሪ የሚባለውን ካራክተር ነው ማለት ነው እንግዲህ አስረስ በቀለ ቼሪ፣ እዚህ ከኛ ጋር ደግሞ። በትናንትና እለት ነበረ 60 አመት የሞላው፣ ዛሬ ደግሞ ልደቱን ልናከብር ወደዚህ ጋብዘነዋል። ያው ቤቱም አይደለ ያደገበትም አይደለ፣ እንኳን አደረሰ ልንለው ነው። አስረስ መልካም ልደት ላንተ፣ መልካም ልደት ላንተ መልካም ልደት መልካም ልደት ኮይር እናደርጋለን። እንደዚህ የምንቆጥነ ስንት አመት ነው የሚለው። ለልደትህም ለባህሉም እንኳን አደረሰ። እባክህን ነው መጀመሪያ ተመልካቾችን እስከዛ አጫውታቸው እንጂ ምን ምን እንደሚል ግን ብናቅ፣ እዚሁ ገና ሳይቆረስ ኬኩ እንደ ጥሬው ነው። አጣደፋችሁ። 60 ሲሆን እንደዚህ ነው፣ ይጣደፍብሻል ነገር። ስለዚህ 60 ዓመት በጣም ደስ ይላል። እነ ሰላሳም ደስ ይላሉ። እነ ልጅነት ደግሞ በጣም ደስ ይላሉ። እነ ሰባ እና ሰማንያ ደግሞ ይናፈቃሉ። ይናፈቃሉ ማለት እና እኔም አላወኩም፣ ሰውን የቆጠረልኝ እና አመሰግናቸዋለሁ። አሰባችሁ፣ ጠራችሁኝ፣ ስለጋበዛችሁ እኔ ደግሞ አላንገራገርኩም። ያደኩበት፣ የታወቅኩበት፣ የኖርኩበት ቤት ስለሆነ ከአንዳንድ ነው ጥሩ ነው የተቀበልኩት እና በጣም አመሰግናቸዋለሁ ስላሰባችሁ ሁለተኛ እቺ ቁጥር የተነሳውባት መቶያ ፕሮግራም ክላስ ብቻ ነው የጨመረችው፣ ስትመጣ እሱን አታስረዱኝ። ድጋሚ እንኳን አደረሰ መልካም ልደት። እንግዲህ የተዘጋጀችልን ኬክ ትቆርስልን በክብር ሻማውን አጥፋትና ለአራት

ኢትዮጵያ ቴሌቪዥን እኩያ ነ ከኔ ጋር እኩያም ጭምር ስለሆነ አመሰግናለሁ። እሱ ሲመሰረት እንግዲህ እኔ ደግሞ ማኅጸን ውስጥ ነበርኩ። ፋውንዴሽን ሲጣል ማለት ነው፣ ይመስለኛል። በግምራ ነው ኢቲቪ ይገለጻል ነው። በጣም ዘመናዊ ሆኗል። ዘመናዊ ነው። በጣም ብዙ ስራ ሊሰራበት ይችላል፣ እየሰራም ነው። ነገር ግን በፊት ባን ማንዋል ነው። በተለይ ኤዲቲንግ ሩም በጣም ያስቅ ነበር። የሆነ ዜና እየገባ ሌላ ዜና ይመጣል እንደገና ደግሞ ያም ሳል ቆይ ቆይ ይሄኛው ፕሮግራም ይቀድማል፣ እሱ ደግሞ ይገባ። አየር ላይ ነው፣ ሁሉ ነገር አየር ላይ ነው። በተለይ ደግሞ ይሄ ምርጫው ወቅት ሲሆን ደግሞ ወከባ ነው። በቃ ምንም የፈለገ ፕሮግራም ቢሆን ቤተ መንግስትና ምርጫ ምናምን ከሆነ ይወጣልና ሌላ ነገር ነው የሚገባው። ዜናውም ዘፈን ሲለቀቅ አስበዋል። በአንቺ በጣም ሰርተሽ ሰርተሽ ሊሄድ ሊለቃቅል ነው ምንትን ወረዳ መጥቷል፣ ክተቱ ይባላል። ያቺ ፕሮግራም ይወጣ ና ትን ይገባል። አስረስ እንግዲህ ወይም ቼሪ የሁላችንም ልጅነት ውስጥ በተለይ እዚህ ያለ ነው። እኛ አንተን በደንብ እያደግን ቼሪ የምትባሏን ገጸ ባህሪን በደንብ ወደናት። በእሷም ስቀን ተጫውተን አድገናል። ዛሬም ድረስ እዚህ ስራ ላይ ስላለህ እጅግ በጣም ደስ ይላል። ትውልድ ላይ መስራት ትልቅ ነገር ስለሆነ፣ ከኢቲቪ ጋር የተገናኘበት አጋጣሚ ና ቺቼሪን አንተ ነህ በሚዲያ ለመጀመሪያ ጊዜ አሻንጉሊት ወይም ፓፔት የምትባሏን ያችን ወክልና ሰጥተ በይበልጥ ልጆችን በደንብ አትራክቲቭ ሆኖ መልእክት እንዲደርስ ለማድረግ የሞከርከው ይመስለኛል። ና እሱን እንዴት አሰብክበት ና ከኢቲቪ ጋር ያለህን ዝምድና ጅማሮውን ብትነግረን ደስ ይለኛል። ቲቪን ማመሰግነው በመመሰለች በልጆች ፕሮግራም ከሌላው ከመቶ ሀያው ፕሮግራም በላይ ማለት ነው። ምንም አንደኛ እንትን መጥቶብን አያውቅም። አንዴ ሲመጣብን እንደ ቁጣ እንደ መብረቅ መጣብን እንጂ ስንት ዓመት ስንኖ አስራ ምናምን ዓመት ሰርቶ ያለው በቃ ስቱዲዮ የስቱዲዮ ባለሙያዎች ለህጻናት ፕሮግራም በጣም ጥሮች ነበሩ። ከፊልድ ካሜራ ይልቅ ስቱዲዮ በጣም ክብር ነበራቸው። ለበጣም ያውቃሉ፣ ለአቤን ያውቃሉ፣ ለአሁን አንዳንድ ሰው ስለ እኔ ሲናገር እኔ ይገባኛል። ማን እንደሚያውቅም እዚህ ስቱዲዮ ያሉት ዳይሬክተሮች እና እንደ ዙሪያው የሚከታተሉት ያሉ ላቤ በቃ በዚህ በጎ እንደ ጎርፍ ነው። ሳጥን ውስጥ እንትን ሊሳጥን ካለች እኔ እንጂ አላውቅም። እኔ እዛ ራሴን ዲዛይን ያረኳት ተሰርታ ውስጥ ገብቼ እኔ እንደዚህ ብዬ እጄን እንደዚህ ብዬ እዛ ጋ ሞኒተር ያለውኝ እዚህ ጋር ልጆቹ አሉ ገምታለውኝ እንደዚህ ብዬ እንደዚህ እንደዚህ እንደዚህ ብዬ ድምጿን አስታውሰን። ሁለት ሰአት ድምጿን አስታውሰን። አሁን ሶፋ ላይ ነው፣ በፊት ግን ዜጣው መሬት ሴራሚኮ ላይ አንገቴ እዛ ጋ ያለው እንትን እዚ የጫታቻሎች በግምት አንዳንድ ጊዜ ፊቱን ወደዚያ ያዞራለሁ እያረኩ እንደዚህ፣ ለአቤን ልነግርሽ ድካሙ እጄ ወገቤ በጣም ከባድ ነው። ይህንን የሚያውቁት ስቱዲዮ ማሰብ ቀላል ነው። ከአርቱ በላይ እንደዚህ ተጨማደሽ፣ ይህንንም ሞኒተር እዚጋ ይግባልኝ፣ እዚህጋ እንደዚህ ይደረግልኝ ከዛ ደግሞ ሌላ ካራክተር ደግሞ አመጣው ቼሪን የሚገለበጥ ራሴን የሚገለበጥ ፈጠርኩ። ደግሞ እሱ ወንድቻው ይባላል። እሱ ደግሞ ረባሽ ልጅ ነው። እሱ ደግሞ ረባሽ ምንም ሰው ማያከብር ምናምን ልጅ ነው። እሱን ሼፕ ለማስያዝ ነበር የጀመረው። እሱ ደግሞ በቃ በገና በአንድ ወር ውስጥ በቃ የትና የትና እዚህ በቃ ከሰራ በኋላ እ ቁጭ አርጌ ነው ሄደው የወሰደው ቢመልስ ወሰዱት በጣም አምጣልኝ ብሎት ነው መሰለኝ አንዱን ወሰደው፣ እና በጣም ገነነ። ግን ገና በአንድ ወር ወንድቻን ነው የምፈልገው፣ ወንድቻ ነው ወንድቻን ነው ማለት ጀመሩ ማለት ነው እና ራሴን ራሴ ነው። እንትን ማሻሽለው። እንግዲህ አስረስ ከዛ በኋላ የቲቪ ወዳጅነት እንደዚህ ተጀምሮ በርካታ ነገሮች እንግዲህ፣ መነሻን ካወራ ብዙ ነገሮች ማውራት እንችላለን። ምክንያቱም ውትድርና ወላ ስልጠና ነበር። ከዛ በኋላ ሰፈር ቀይረ እንግዲህ ከቶል ከካሳንችስ ወደ ልደታ መጥተህ የነበርክበት የህይወት ውጣ ውረድ በተለይ ለአርቱ ደሞ እንትን ለማለት እና በበበ ለማ ለማጋ፣ እንግዲህ እሳቸው ደግሞ ወደ እንትን ብለው እስክትመጣበት እነ ተስፋዬ ለማ የሆነበት ታሪካል ተስፋዬ ሲማ እንግዲህ ተስፋዬ ሲማ እንዴት ነው አንተን አግኝቶ ወደዛ በሰፈር አካባቢና ቤተሰብ ላይ እንግዲህ፣ እናትም እንደዛ ይሉ ነበር። በል ከሰራህ ይህን ስራ በስርዓት ጠንከር አድርገህ ስራ። እንግዲህ ቀለኛም እኮ ከምና ወይ ቀልድ ወይ ቁም ነገር አንዱን ያዝ። ቀልም በደንብ ያዘው ሰው ይገባታል። ስራው ጥበብ እንደሆነ ገብቷታል። እና ተስፋዬ ጋ እኔ መጀመሪያ የተማርኩት ጦላይ ማሰልጠኛ ውስጥ ውትድርና ላይ ነው። እዛ ተምሬ የመጣሁና ስጨርሱም ገና ሀያ ዓመቴ ምናምን ነበር። ከዛ ሶስት ዓመት ቆይተን ስንመለስ አብነት ጋር ነው እንደ አሸዋ የዘረገፉን። በትልቅ ጭነት መኪና ዘረገፉን። አብነት አናቆም እኛ አዲስ አበባ ልጆች ብንሆንም አንዳንዶቻችን አናቆም። ከዛ በኋላ ወዴት እንደምንሄድ ተደዋውለን ነው እየጠየቅን እና በስልጣናችንና ምናምናችን በአግባቡ ተወጥተን አገልግሎታችንም በአግባቡ ተወጥተን ጨርሰን እንደመጣን እኔ ወደ ፒያሳ ሳይሆን ከጎርቢስ ወደ ቤት ስገባ ተፈራ ገብሬ የሚባል ልጅ አለ። አብራ አደጌ ነው። አስረሳለኝ፣ ለአንተ የሚሆን አንድ ማስታወቂያ እዛ አይቼ በወይኔ አስረስም ባገኘው ተነግሯለ ስል አገኘው አለኝ። የት ስለው ሲለኝ እዛ አራት ኪሎ ሴቶች እና ምናም ጉዳይ ምናለ አሁን ይኖራሉ ስል እኔ እንጃ ተለጥፏል እስከ ዛሬ ድረስ ዛሬ የመጨረሻው ቀን ነበረ ሲል ቤት ሳል ገባ ስ ሲቀረኝ ወደ ላ ተመለስኩ እና በግሬ ሄድኩኝ ቀጥታ ሄድኩኝ። ሲሄድ ተሰብስበው ወደ መቶ ምናም የሚሆን ሰው አዳራሾች ሞልቶ፣ በቃ ጨርሰዋል። መርጠው ጀምሮ ኦሪንቴሽን እየሰጠ ነበረ። ተስፋ ሲመ አንኳኳ አንኳኳው ና ማስታወቂያ አይቼን የመጣሁት አልኩት። ተመልከቱት፣ ደግሞ እንደዚህ አይነት ሰው ደግሞ አለ፣ በቃ ጨርሰን እኮ ዝም ብለህ ሞክረኛ እንዴ ሞክረኝና፣ ካልሆነ በቃ መለሳለ ችግር የለም አልኩት። ምን ነው ሞክሬ ሞክሬ እኮ ጨርሼ ዝንትላልኩ። አንዳንድ ጊዜ እኮ እንደዚህ ህይወት ቀጥተኛ አደለች ምናምን ነገር አልኩት። ልፈትነው አላቸው። አዎን አሉት። ምን ነው የምታሳየኝ አለ። የእነ ልመንን አባባ አውሬው የሚል ነበረ። የዛን ጊዜ በጣም የታወቁበት ልጄን ድንጋይ የተከሰከሰ ይመስላል ምናምን የሚል ረሳው ነው ምናምን እንደ ክስ አይነት ነገር ነው። ልክ እንደሱ የሚት ታረኩ ነው። ልመንን አቀረብኩ እና አየኝ። ና ሌላ ሳለ ከዛ የሎሬት ጸጋዬ ገብረመድህን

እኔ ሁልጊዜ ጊዜ እነዚህ አይነት ነገር ስህተት እሰራለሁ። እኔ ስህተት እየ ስህተት ይሆናል በየሰበይ ነው። አይ ምናልባት ሃፒ በርዝዴ ልትባልም ሊሆን ይችላል። እንግዲህ ከአስረስ ጋር ያለን ቆይታ ይቀጥላል። በጣም ይቀርታል። ትናንትናም አራዳ ኤፍ ኤም ላይ እንደዚህ ጮህ። የልደት ሰሞን ስለሆነ እንግዲህ ብዙ መልእክቶች ይኖራሉ። ከአስረስ ጋር ቆይታ እናደርጋለን ግን የቼሪን ድምጽ ትንሽ ብታስታውሰን፣ የለም በስልሳ ዓመት የቼሪ ድምጽ የለም። አለ ያው ጀመርኩ እኮ ቲቪ ዛሬ ጀመረች። በቃ ስለዚህ ስንመለስ፣ አሁን ዛሬ እኔ የሷ ልደት እንደሆነ ነው ማሰበው። ዛሬ የቼሪ ነው። በቃ መልካም ልደት ለቼሪ እና ለአስረስ። ኤቢሲ ጀመራለች ዛሬ፣ ጀመራለች። ስለዚህ የኔና ማሽ ፈጀውት በጣም ጣፋጭ። ዝም ብትሉኝ ወደ እዛ አሁን ላይ ነበረ። እሺ ወደድከው? በጣም በጣም እኔማ ሁለተኛም አቅርቤ ነበረ። አይ ስልሳ በኋላ ሁለተኛ ኬክ እንኳን ይቅር። አንዳንድ ውስጥ ወደ ኬክ የሚያስኬድም እድሜ አለ፣ ወደ መራራም ነገር የሚያስኬድ አለ። እኔ ወደ መራራም ወደ መራራው ነው ተኮሰና፣ ቅድም የጠየቅሽኝ ጥያቄ ወደ ፕሮግራሙ ስንገባ የአባባ ተስፋዬና የኔ ውህደት የቼሪና አባባ ተስፋዬ ማለት ነው። ራይላ አሰፋ ዜት ትሆናለች። አባባ ተስፋዬ ወይም ጤንነት ወይም ሃይማኖት፣ ከግራና ቀኝ የሆኑና አባባ ተስፋዬን ያደርጉና ቼሪ ማ ላይ ትቆማለች። ከዛ ቼሪዬ አሁን ይሄን ቼሪዬ ብትሰማ ምን ትላለች? ትናገሩ፣ ራሄል ዝምበሉ ሰምቻለሁ ሰምቻለሁ ስላለች፣ ሰማሽ እንዴ ምን ሰማሽ ቼርዬ፣ ምን ሰማሽ እንዴ? እኔ አትክልት የሚነቅል ልጅ አልወድም። እኔ አትክልት የሚተክል ነው እንጂ የሚነቅል ልጅ አናዶኛል። የቅድሙ ልጅ አናዶኛል፣ ግን ምን እንምከረው ምናምን ነገር እላቸዋለሁ። አይቼርዬ እንድት ሰማ አልፈልግም ነበር። እሷ ኮ በጣም ነው አትክልት የምትወደው። በቃ ቼሪዬ ልጆች ስለሆኑ በቃ ሌላ ቀን መክራቸዋለን ይላሉ፣ እና ይናበባሉ። ትሬኒንግ አላደረግም፣ ግን እሳቸው ጎበዝ ናቸው። በቃ ያና እዚህ ጋር ከስር እንደዚህ ሁለት አይነት አሰራነ ከልጆቹ ጋር እዛ ጋር መሰራው ስላለ፣ ሁለተኛ ደግሞ ኮንቲኒቲ አስረስ በቀለ ጸጋያ ይህት ነው። በጣም ደስ ይላል። እንግዲህ እንግዲህ አስረስን ዛሬ ስንጋብዘው ከአንድም ሁለት ሶስት ምክንያት አለን። ያው ቤቱ ነው እንኳን አደረሰ ለልደት መልካም ልደት ለማለት እንፈልገናል። ከዛ ደግሞ ከስልሳ ዓመት በኋላ ደግሞ እንግዲህ ወደ ድሮ ወደ ቀደሙት ተመልካቾቹ ሊመጣ ነው የኢትዮጵያ ልጆች ቻናል፣ የልጆች ዓለም የልጆች ቻናላችን ላይ ቼሪን ልናየው ነው መሰለኝ አይደል? አዎ ቼሪንም እኔንም ድርሰቶቼንም አሁን በጣም ልጆች ወደ ኤቢሲ መምጣት አለባችሁ። ምንም ጥያቄ የለው ማንኛውም ሰው ኮንታክት አድርጎ ትምህርት ቤቶች፣ እኔ ትምህርት ቤቶች ላይ ነው መዘምተው በከፍተኛ ሁኔታ። ስለዚህ ፕሮግራማቸውን እዛ ጋር ፎቶ ይታያል። ወታደር ውትድርና አልመጣብህም፣ እንዴት ነው? አስረስ በዚህ ነጭ ጸጉር ሳያወጣ በፊት በወጣትነቱ ያየ ነው ከሺው ውበቱ ጋር ሳይመጣ ወደ ኋላ ውስጥ አደለ አንበሳ ነበርኩ። ሌ ስለ አሰባችሁ ስለ ጠራችሁኝ እድሜንም እንኳን ለዚህ ያደረሰ ስራችሁኝ በጣም አመሰግናችኋለሁ። በኢትዮጵያ ሕዝብ ስም አመሰግናችኋለሁ። እኔም ልደ ስልሳ መሰቡ ላይ በጣም ደስ ብሎኛል። እናንተስ

የስንት አመት ነው ነው አስረስት አስታውሰዋል። አራት መሰለኝ። ምን ነው ሁለት ይቻለ ወይራ ወይራ ዘፊዘ ተክለ ነው ወይራ ወይራ ነው። በጣም ደስ ይላል። እንግዲህ ወደ ቤቱ በድጋሚ ተመልሶ መጥቷል። እንግዲህ ደሞ ከመሰረት ከቼሪ ጋር ይሄንን አሁን አቶ አማራ አረጋቢ ያቀርብ የነበረው ጓደኛ ነው። ስሚሆን ተሳሳትኩ። እሱ በእንግሊዝኛ በፎርቹን ጋዜጣ ላይ አውጥቶታል። ቼሪ ግን የት ናት? አሁንማ በቃ ገባች ቤቷ የድሮዋና ኮስት ታደሳ ነው ዘመናዊ ሆና ለማስታወሻ አላስቀምጥክም አድጋ ነው እሷ እሷ አልሽ መሰለኝ ስንት ስንት አመት ይሆናታል ማለት ነው አሁን ቼሪ ስትመጣ ስንት አመት ይሆናት ነው የምትመጣው እንግዲህ አድጋ ነው የምትመጣው አድጋ ነው የምትመጣው ስለዚህ እንጠብቃለን ተመልካቾች አየር ላይ በቃ አሁን በልጆች አለ ተጀምራለሁ ስለዚህ ምንም ማረጋ አይቻለሁ ልጆች እኔ ካለው ልጆች አሉ በጣም እናመሰግናለን። ከዚህም በላይ ረጅም እድሜና ጤና፣ ከዛ ደግሞ ስኬታማ የሆኑ ስራዎች እንደቀደመው ሁሉ እንዲሆንልህ እንመኛለን። አክብረህን ስለመጣህ በጣም እናመሰግናለን። እኛ ላይ ያረፈው አሻራ ደግሞ አሁን ያለው ትውልድ ላይም እንደሚቀጥል እናምናለን። መልካም ልደት፣ እንኳን ተወለድክ። አመሰግናቸዋለን። በቴሌቪዥን መስኮት አንተንና አባባ ተስፋዬን እያየን ካደግነው ልጆች መካከል በየቦታው በየሄድኩበት በየ ድርጅቱ ለአንዳንድ ጉዳይ ስገባ በእውነት ቀላል ነገር አይደለም፣ አንተ በእኛ ትውልድ ላይ ጣልከው አሻራ። ሌላው ደግሞ እንደው አይባልም፣ ጎበዝ ነኝ አይባልም። ጎበዝ መሆን ያወቅኩት አስራ ምናምን አመት ጠፍቼ

በተለይ ደግሞ ቼሪን የምታደንቁ ትዝታችሁ የሆነ ለወደፊት ለልጆቻችሁ ትዝታ እንዲሆን የምትፈልጉ ሁሉ ታገኙታላችሁ በሰፊው። እኛ እጅግ አድርገን እናመሰግናለን። እዚች ጋር ደግሞ አንድ ቀን ትንብ ሰራላቸው ጭውውት አይቀርም፣ ለልጆቹ እሱ አይቀርም። እንጋብዛለን በሰፊው እንትን እናንተ ማስመጡ ይሄቱ እዚህ ጋር ይቻላል። እናመሰግናለን። አይቀርም ቃል ገብታል፣ እንግዲህ ለልጆቹ ነው።